በአንድ ቋንቋ የተዋሃደ ዓለም፣ የባቢሎን ግንብ ታሪክ። የሰው ልጅ በሙሉ አንድ ቋንቋ ይናገር፣ በአንድ ልቦና ያስብና በአንድ ምኞት ይመኝበት የነበረበት ጊዜ እንደነበረው ብነግራችሁስ? ምንም አይነት ግድቦች፣ ምንም አይነት መከፋፈሎች ሳይኖሩ ዓለም በአንድ ድምፅ የተዋሃደበት ጊዜ ነበር። የባቢሎን ግንብ ተብሎ የሚታወቀውን የዚህም ታሪክ አመጣጥ ለመረዳት ከጥፋት ውሃ በኋላ ወደ ነበሩት የሰው ልጅ የመጀመሪያ ቀናት መለስ ብለን ማየት ያስፈልጋል። ከታላቁ የጥፋት ውሃ በኋላ በነበሩት የመጀመሪያዎቹ የሰው ልጅ ቀናት ኖህና ልጆቹ ከመርከብ ሲወጡ ዓለም እንደገና አዲስና ትኩስ ነበረች። የጥፋት ውሃ ምድርም ከሰፊው ብልሹነትና አመጻ ጽድቶ ነበር። ከኖኅ ሶስት ልጆች ሴም፣ ካምና ያፌት የምድር ሕዝብ በሙሉ እንደገና ይሞላ ነበር። ትውልዶች አለፉ። የእነዚህ ሰዎች ልጆችም በዙ። በመጨረሻም በዜና ምድር በሚገኝ ሰፊና ሜዳ ላይ ደረሱ። ከዚህ በኋላ ሜሶፖታሚያ ተብሎ የሚታወቀው ክልል በታላላቅ ወንዞች ቁሮስ እና የኤፍራጥስ ወንዝ መካከል ለም አፈር የነበረበት ቦታ ነበር። ሜዳው ሰፊና ጠፍጣፋ ስለነበር ለታላላቅ ስፍራዎችና ለእርሻ ተስማሚ ነበር። ሕዝቡም እርስ በርሳቸው ኑ፣ በዚህ ምድር እንቀመጥ፣ እንጋባ ተባባሉ። ሆኖም በዚህ ምድር አንድ ችግር ነበረ። ኖህ ታቦቱን ካሳረፈበት ከሐራራት ኮረብታዎችና ሸለቆዎች በተለየ ሜዳ ለግንባታ የሚያገለግሉ በብዛት የሚገኙ ድንጋዮች አልነበሩትም። ነገር ግን የሰው ልጅ ብልሃት በፍጥነት ችግሩን ፈታው። ሸክላን በጡም መልክ በመቅረጽና በእቶን በማቃጠል ጠንካራ የግንባታ ዕቃዎችን መፍጠር እንደሚችሉ አወቁ። ከሞርታሪ ልክ ደግሞ ጥሎችን አንድ ላይ ለመያዝ ከምድር የሚገኙ ታሪና ሬንጅ የሚጣበቁ ነገሮችን ተጠቀሙ። ኑ ጥቦችን እንስራ በሚገባም እናቃጥላቸው ተባባሉና መገንባት ጀመሩ። ያ አካሂዳቸውን የቀየረ ግኝት ነበር። በሴና ጠፍጣፋ መሬቶች ድንጋይ ብርቅ ነበር። ነገር ግን ጥቦች ያለ ገደብ ሊሰሩ ይችላሉ። በዚህ አዲስ ኃይል በመበረታታት መሪዎቹ እንዲህ ሲሉ አወጁ። ኑ ከተማ ንስራ፣ ራሱን እስከ ሰማይ የሚደርስ ግንብ ምን ገንባ፣ በዚህም ለራሳችን ስም እናውጣ፣ ያለዚያ በምድር ሁሉ ላይ እንበተናለን። የኃጢአታቸውን ልብ እዚህ ጋር እናያለን። አንድነታቸው ኃይላቸው ነበር። ምኞታቸው ምንዳቸው፣ ግባቸው መኖር ብቻ አልነበረም። ወይም ፈጠራን መፍጠር ብቻም አልነበረም። ትዕቢት ነበር። ለራሳቸው ስም ማውጣት ፈልገዋል። ይህ በሰማይ ከእግዚአብሔር ጋር የሚያደርጋቸውን ዘላቂ ቅርጽ ለመፍጠር ቢያስቡም መበተንን ፈርተው ነበር። ምንም እንኳን እግዚአብሔር ራሱ የሰው ልጅ በምድር ላይ እንዲበተን ቢያዝም፣ በቀጥታ ዓመፅ ውስጥ ከእርሱ ውጪ ደህንነትን፣ ታላቅነትን፣ ማንነትን ፈልገው ነበር። ይህ ከጥፋቱ ውሃ ወዲህ የሰው ልጅ የመጀመሪያው ታላቅ የጋራ የእንቢተኝነት ድርጊት ነበር። ከዚህ በፊት ግለሰብ ወንዶች ኃጢአት ሲሰሩ ቃይን በአቤል በኖህ ዘመን የነበሩ አመፀኞች። አሁን ግን የሰው ልጅ በሙሉ ስለ እግዚአብሔር ለመመካከር ተባብሮ ነበር። ከተማዋ እና ግንቧ ከሕንፃዎች በላይ የሆኑ ነገሮችን ያመለክታሉ። የሰውን ትዕቢት የሚያሳዩ ሐውልቶች ነበሩ። እግዚአብሔርን ከዙፋኑ ለማውረድና ሰውን የበላይ አድርጎ ለማስቀመጥ የተደረገ ሙከራ ነበር። እናም ጡብ በጡብ አመፃቸው ተጀመረ። ቀን ከቀን ሰዎች አብረው ይሠሩ፣ ጡቦች ይደረደሩ፣ ታሪክ ቀባ፣ ግድግዳዎችም ይነሱ ነበር። ግንቡ ቅርጽ መያዝ ጀመረ። ከፍ እያለና ከፍ እያለ ይመጣ ጀመር፣ ደረጃ በደረጃ እንደ የሰው ልጅ የራሱ ታላቅ ተራራ። በግንቡ ዙሪያ ከተማዋ ታድግ ነበር። መንገዶች በትክክል ተዘርተው ነበር። ቤቶች፣ እነሱ የገበያ ቦታዎች በንግድ ይጨናነቃሉ። የኢንዱስትሪ ቦታ የሰው ልጅ ምኞት ማዕከል ሆነ። በመሃድም ሁል ጊዜም ከላይ የሚታየው ግንቡ ነበር። የህዝቡ ኩራት፣ የአንድነታቸው ምልክት፣ የልባቸውን ቢተኝነት። እባክዎ ሰብስክራይብ ያድርጉና የደውል ምልክቷን ይጫኑ። ነገር ግን ሁሉንም ነገር የሚያየው ጌታ ቅሎቻቸውን አልዘነጋም። ከተማዋና ወደ ሰማይ የሚወጣውን ግንብ በተመለከተ መጽሐፍ ቅዱስ እንዲህ ይላል። እግዚአብሔርም የሰው ልጆች የሰሩትን ከተማና ግንቡን ለማየት ወረደ። ይህ አባባል በጣም አሳዛኝ ነው። ህዝቡ ግንቡን እስከ ሰማይ የሚደርስ በጣም ከፍ ያለ ግንብ እየሰሩ እንደሆነ አስበው ነበር። ሆኖም ጌታ አሁንም ለመውረድ ተገደደ። በሌላ አነጋገር ታላላቅ ጥረቶቻቸው፣ ከፍተኛ ያመኞታቸው እንኳን ከግርማው ጋር ሲነጻጸር ምንም አልነበረም። ጌታም እንዲህ ሲል ተናገረ እነሆ እነሱ አንድ ህዝብ ናቸው ሁሉም አንድ ቋንቋ አላቸው። ይህ የሚያደርጉት ነገር መጀመሪያ ብቻ ነው። ለማድረግ የሚያስቡት ነገር የሚቻል አይሆንላቸውም። ኑ እንውረድ እና ቋንቋቸውን እናደናግር፣ እርስ በርሳቸው እንዳይግባቡ። የሰው ልጅ ከእግዚአብሔር ኃይል ጋር ሊወዳደር ይችላል የሚል ፍርሃት አልነበረም። ነገር ግን ስህተትና ጥበብ ነበር በኩራት አንድነታቸው ውስጥ ሊከተሉት የሚችሉት የኀጢአትና የአመል ጥልቀት ገደብ እንደሌለው ዕውቅና መስጠት ነበር። በአንድ ቋንቋና በጋራ መኞት ብልሹነታቸው ያለ ገደብ ይስፋፋ ጀመር። ለእነሱ ሲል እና ዓላማዎችን ለመጠበቅ ሲል እግዚአብሔር በስልጣንና በዓላማ እርምጃ ወሰደ። ከዚያም በቅጽበት የዓለም ሥራ ተለወጠ። ግንቡ፣ ከተማዋ፣ የሚበዛው የሰው ኃይል፣ ጊዜ ራሱ የቆመ ይመስል ሁሉም ደረቁ። አንድ ሰው ጥቦች ጠራ። አጠገቡ ያለው ሰራተኛ ግን ግራ በመጋባት ራሱን ነቀነቀ። ሌላው ሞታር ብሎ ጮኸ። ማንም ግን አልተረዳውም። ቃላት ትርጉም የለሽ ድምጾች ሆኑ። እናም ትእዛዝ ችላ ተባለ። እቅዶች ተበላሹ። ጮኸቶች በየመንገዱ ላይ አስተጋቡ። ግን አንዳቸውም ግንዛቤ አላገኙ። ጦዎች ወደ መሬት ወደቁ። እቶኖች ከሚቀልጥ ታር ጋር ይፋጫሉ በትርምስ ይረጫሉ። አንድነት በነበረበት ቦታ ሁከት ተፈጠረ። ግራ መጋባት ተስፋፋ። የገበያ ቦታ ወደ ሽብር ገባ። ቡድኖች መፈጠር ጀመሩ። እያንዳንዱ የሚያውቀው የራሱን አዲስ ንግግር የሚናገሩትን ብቻ ነበር። አለመደማመጥ ወደ ብስጭት፣ ብስጭትም ወደ ቁጣ ተለወጠ። ጓደኞች በድንገተኛ የመገናኛ መቋረጥ ግራ በመጋባት እርስ በእርሳቸው ዞሩ። ግንቡ በአንድ ወቅት ያለማቋረጥ የወጣ የነበረው ደርቆ ያልተሟላ ሆኖ ቆመ። እናም ሕዝቡ ተበተነ። መገናኘት ባለመቻላቸው ቤተሰቦችና ጎሳዎች ተለያዩ። አንዳንዶች ወደ ሰሜን፣ ሌሎች ወደ ደቡብ፣ ወደ ምስራቅ ወይም ወደ ምዕራብ ተጓዙ። በሜዳዎች ላይ፣ በተራራዎች ላይ ወደ ባህር ዳርቾችና ወደ ደሴቶች ተሠራጩ። እያንዳንዱ ቡድን የራሱን ቋንቋ የራሱን ማንነት ይዞ ነበር። ከተማዋ ከኋላ ቀረች። ግንቧ ሳይጠናቀቅ ለትዕቢት የተሰበረ ሐውልት ሆኖ ቀረ። ስሙም ባቢሎን ተባለ፣ ምክንያቱም እዚህ ጌታ የዓለምን ቋንቋ ሁሉ አደረገና ከዚያም በምድር ሁሉ ላይ በተናቸው። የባቢሎን ግንብ በሰው ልጅ ትዕቢትና በመለኮታዊ ሉዓላዊነት ውስጥ ዘመን የማይሽር ትምህርት ሆኖ ቆሟል። ሕዝቡ የተዋሃደ ነበር፣ ነገር ግን አንድነታቸው በእግዚአብሔር ሳይሆን በዓመፅ ውስጥ ነበር። አብሮ አብረው ሰርተዋል እንደ አንድ ተናገሩ እና ለራሳቸው ሐውልት ሰሩ ሆኖም እውነተኛ አንድነት በእግዚአብሔር ብቻ ሊገኝ ይችላል እናም ትዕቢት ሁል ጊዜ ወደ ጥፋት ያመራል ለራሳቸው ስም ለማውጣት ፈለጉ ስም የሚሰጡትንና ትሑታንን ከፍ የሚያደርገው እግዚአብሔር ብቻ መሆኑን በመርሳት ምንም የሰው ልጅ ምኞት ምንም ያህል ታላቅ ቢሆን ሰማይን ሊደርስ ግን አይችልም የእግዚአብሔርን ዓላማዎች ሊከለከሉ አይችሉም። የሰው ልጅ በምድር ላይ እንዲበተን ትእዛዙን ቢቃወምም፣ ፍቃዱ እንዲጸና አደረገ። ቋንቋ ራሱ የመለኮታዊ መሳሪያ ሆነ። የልሳናት መደናገር ለመናገር ኃጢአትን ገድቦ የሰው ልጅ ወደ ዓላማዎቹ ተመለሰ። ከመቶዎች ዓመታት በኋላ እግዚአብሔር በጴንጤቆስጤ የባቢሎን መርገም ቀለበሰ። መንፈስ ቅዱስ ከአሕዛብ የመጡ ሰዎችን ወንጌልን በራሳቸው ቋንቋን ሊሰሙ አስችሏቸዋል። የባቢሎን ታሪክ ከጥንት ተረት በላይ ነው፤ ለእያንዳንዱ ዘመን መስታወት ነው። ዛሬም የሰው ልጅ በቴክኖሎጂ በሀብት ወይም በምኞት አማካኝነት የትዕቢት ግንቦችን እየሰራ ነው፤ ማንነትንና ደህንነትን ከእግዚአብሔር ውጭ ይፈልጋል። ሆኖም ያልተጠናቀቀው ግን እውነተኛ ዓላማ እውነተኛ አንድነትና እውነተኛ ስም በክርስቶስ ብቻ እንዳለ ያስታውሰናል። ያለሱ የዘላለም ዋጋ ያለው ምንም ነገር አናከናውንም። የእግዚአብሔር ይሁንታ ከሌለ ጥሩቶቻችን በመጨረሻ ከንቱ ናቸው። እንሰራ ይሆናል እንመካከር ይሆናል እናም እንነጥር ይሆናል። ነገር ግን በረከቱ ከሌለ ስራችን ሊጸን አይችልም፣ ስራዎቻችን ሊጸድቁ አይችሉም፣ እና ቅርጾቻችን ባዶ ናቸው። ነገር ግን በእርሱ ትንሹ ጥረት እንኳን በእጥፍ ይጨምራል ይመራል እናም እንደ ፈቃዱ ፍሬያማ ይሆናል። በክርስቶስ እያንዳንዱ ነገድ ቋንቋና ሕዝብ አንድ ቀን በእግዚአብሔር ዙፋን ፊት ይሰበሰባል። ይህ ታሪክ ማስጠንቀቂያም ቃል ኪዳንም ነው። ትዕቢት ሊነሳ ይችላል፣ ግን እግዚአብሔር ይነግሳል። ግራ መጋባት ሊመጣ ይችላል፣ ግን እግዚአብሔር ያብራራል። መበተን ሊከሰት ይችላል፣ ነገር ግን እግዚአብሔር ይሰበስባል። የዋላዊነቱ ይዘልቃል፣ ዓለማዎቹ ይጸናሉ እና የቤዛዊነት ኃይሉ ወደ እርሱ ለሚመለሱ ሁሉ ተስፋን ይሰጣል። በእያንዳንዱ ዕቅድና ምኞት፣ በምንወስደው በእያንዳንዱ እርምጃ እርሱን፣ መመሪያውን፣ በረከቱን፣ ይሉንታውን የዘላቂ ዋጋ ላለው ማንኛውም ነገር እንፈልጋለን። ያለ እግዚአብሔር ምንም ማድረግ አንችልም። ከእግዚአብሔር ጋር ሁሉም ነገር ይቻላል። ስለ ተመለከታችሁን እናመሰግናለን። ይህን ቪዲዮ ከወደዳችሁት ላይክ ማድረግና ለቻናላችን ሰብስክራይብ ማድረግ እንዳትረሱ። በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንበቱ።